ስትጀምር ድሮም አንተ የህዋት ጠበቃ ነህ ብለው ይናገራሉ ብለህ ነው ጽሁፍን የሚጀምረው። ከነገረ ህዋት ጋር ወይም ትግራይ ጋር ተያይዘው የምታነሳው አንደኛ የጽሁፉ ርዕስ ራሱ ነገረ ትግራይ ነው የሚለው እንጂ ነገረ ህዋት አይልም፣ ለማስተካከል በዛ ክፍል ውስጥ የአድሬስ የምታደረገው አንዱም ህዋትና የትግራይን ህዝብ ስፔሲፊካሊ ነጥለ በዛ መልኩ ስላላስቀመክ ነው ግልጽ ለማድረግ። አሁን የቅድሙ ጥያቄ መነሻው የመጣው ከዛ ነው። ብዙ ሰዎች ስለ ህዋት በሚያወሩበት ጊዜ እና በዚህ ጽሁፍም አምጥታ ያመጣኸው ሰዎች ህወሓትን ሲቃወሙ ህወሓት ላይ ጫና ሲያደርሱ ወይም እንደውም ህወሓት እንዲጠፋ ሲታገሉ እና ሲመኙ፣ ያንን አዙረ ከትግራይ ህዝብ ጋር ነው የምታገናኘው። ጽሁፉ ያገናኘዋል። ስፔሲፊካሊ አሁን እኔ ሜካፕ እያረኩ አይደለም። ራሱ ጽሁፉ እነዛ ብሎ ነው የሚያወራው። እና መግቢያ ላይ ለምንድን ነው ድሮ የህወሓት ጠበቃ ነው የሚሉኝ ብላ ያስቀመጥከው። አሁንም እኔ እንደሱ ብዬም አላውቅም ልልም አልችልም እሱን ካልኩ ከራሴ ጋር ተጣልቻለሁ ማለት ነው። ህውሀትን ከማናችሁም ያላነሰ የታገልኩ ሰው ነኝ፣ እየታገልኩ ያለው ሰው ነኝ እኔ። ስለዚህ ከህውሀት ጋር ከህውሀትን የሚታገልን ሰው የትግራይን ህዝብ የሚታገል አድርጌ ላቀርብ አልችልም። እንደሱ ላቀርብ የምችል ከሆነ ራሴን ከተጠያቂነት ላድን አልችልም። ህውሀትን መታገል መብት ነው ብቻ ብዬ አይደለም ማቆመው፣ ተገቢ ነው ብዬ ነው ማለት ነው። ሌሎች እንዲታገሉት ብቻም አይደለም የምጠብቀው፣ ስታገለው ነው የኖርኩት፣ አሁንም እታገለዋለሁ። አሁንም መነሻ ስህተት ነው። ህወሓትን መታገል የትግራይን ህዝብ መታገል ነው ብዬ አላቅም፣ ልልም አልችልም። እንደዛ የሚሉ ሰዎች አሉ ወይ አዋሉ? ምናልባት አሁን ለትግራይ ህዝብ ብላችሁ ህወሓትን ተዉ ይላል እኮ፣ በዚህ ሰዓት መታገል ተገቢ አይደለም ይላል ጽሁፍ እኮ። ምን እንዴት እንተርጉመው? እሱ ስህተት ነው። እኔ ያልኩት ቃል በቃል አሁን ባለው ተጨባጭ ሁኔታ ትግራይን ለማዳከምና ለማጥፋት የሚደረገው ጥረት የትግራይን ህዝብ ላደጋ ያጋልጣል። የትግራይ ህዝብ ላደጋ ተጋለጠ ማለት ደግሞ የኢትዮጵያን ህዝብ ላደጋ ተጋለጠ ማለት ነው። የትግራይ ህዝብ የኢትዮጵያ አካል ነው። ትልቁ ችግር ምንድን ነው? አሁን ባይምሯችን ትግራይን ከኢትዮጵያ አውጥተነዋል። በትግራይ ህዝብ የሚደርስ ሰቆቃ፣ በትግራይ ህዝብ የሚደርስ ችግር በኢትዮጵያ ላይ የደረሰ አድርገን አናስብም ትልቁ አይምሯችን ውስጥ አገሪቱ መፍረሷን የሚያሳየው ይሄ ነው። እኔ እያልኩ ያለሁት ምንድነው? አሁን ባለው ተጨባጭ ሁኔታ ለምን የሚለውን ልንወያይበት እንችላለን። ህወሓትን ለማጥፋት የሚደረገው ርብርብ ስህተት ነው፣ የትግራይ ህዝብ የበለጠ ለአደጋ ያጋልጣል፣ የትግራይ ህዝብ ለአደጋ ተጋለጠ ማለት ደግሞ የኢትዮጵያ ህዝብ ለአደጋ ተጋለጠ ማለት ነው የሚል። ስለዚህ እኔ በትክክል የምለውን ነገር መረዳት ለሚፈልግ ሰው እያልኩ ያለሁት ህወሓትን አትታገሉ አይደለም። ህወሓትን አትቃወሙ አይደለም። ወይም ህወሓትን መቃወም መታገል የትግራይ ህዝብን መታገል ነው እያልኩ አይደለም። ህወሓትን ለማጥፋት አትስሩ፣ ህወሓትን ማጥፋት ዓላማ አድርጋችሁ አትንቀሳቀሱ። እሱ የበለጠ ችግር ያመጣል እንጂ አይጠቅምም ነው እያልኩ ያለ ሁለቱን መለየት ነው እየታገልኩ ህወሓትን ህወሓትን ሌሎችን አትታገሉ ልል አልችልም። ህወሓትን መታገል የትግራይ ህዝብ መታገል ነው ልል አልችልም። ህወሓትን ማጥፋት ግን አዎ የትግራይን ህዝብ አሁን ባለው ሁኔታ አደጋ ውስጥ ይቀላል። ይሄ ደግሞ ለኢትዮጵያም አይበጅም ብዬ አምናለሁ። አቋም ይሄ ነው። በዚህ ላይ የሚመጣ ክርክር ካለ ትክራል። ጥሩ ጥሩ። እዚህ ጋር ስለ ባያስ ስታወራ ልደቱ ይህን ያልከው ጉዳዩ ከትግራይ ጋር የተያያዘ ሲሆን ደግሞ የእነዚህ የጥቂቶቹ ሚዛናዊነትም እኔን ጀምሮ ብዙውን ጊዜ ራሴን ነው የጀመርኩት፣ ብዙውን ጊዜ ፈተና ላይ ሲወድቅ እታዘባለሁ ትልና ይህ የሚሆንበትም ምክንያት የምረዳው ቢሆንም እዚህ ላይ በግልጽ ባልናገረው መርጫለሁ ብለን ያስቀመጥከው አንደኛው ይህንን ትችት የሚያነሱት በተለይ በከረረ መልኩ ህወሓት ላይ ትችት የሚያነሱት ሰው እየለየን ህወሓት ላይ ትችት የሚያነሱት ሰዎች በቂ ምክንያት የላቸውም እንዲሁ ባያስ ስላለባቸው ብቻ ነው ወይስ ኦብጀክቲቭ ምክንያት የላቸውም ወይ የሚል ነው ጥያቄው የሚሆነው። ሁለተኛ ሁለተኛ በአደባባይ የማይነገር ከሆነ ያው ጽሁፍ ጋር አይመጣም። ጽሁፍ ላይ የሚካተተው በአደባባይ መናገር የምፈልገውን ብቻ ነው የምታወጣው፣ እና መናገር ካልፈለግ ይሄንን አንቀጽ ለምን አስገባ፣ እረዳለው። እነኚህ ሰዎች ለምን እንደዚህ እንደሚሆኑ ነገር ግን አልናገርም ነው የሚለው ጽሁፍ። የመጀመሪያው ጥያቄ ምን ነበር? ይቅርታ፣ የመጀመሪያ ጥያቄ ባያዝ፣ ሚዛናዊ የሚባሉ ወትሮ፣ ሚዛናዊ የሚባሉ ሰዎች ያዝ አለባቸው ወደ ትግራይ ሲመጣ ነው ያልከውና ኦብጀክቲቭ የሆኑ ምክንያት ስላቸው ወይ ከበያስ ባሻገር ነው ያልከው ህወሓትን አክርሮ ቲፒኤልኤፍን ለመጥላት ቲፒኤልኤፍን ለመንቀፍ ቲፒኤልኤፍን ለመታገል ከበቂ በላይ ምክንያት አለ ብዬ አምናለሁ። ቲፒኤልኤፍን ይጥፋ ብሎ ቲፒኤልኤፍን ለማጥፋት መታገል ግን የፖለቲካ ምክንያት አለው ብዬ አላምንም። የሚጠቅም የፖለቲካ ምክንያት አለው ብዬ አሳማኝ የሆነ ራሽናል የሆነ የፖለቲካ ምክንያት አለው ብዬ አላምንም። አንዱ መልስ ይሄ እሱን ለምሳሌ በአስተሳሰብ እንሸንፍ መታገል ተገቢ ነው ብዬ አምናለሁ። በቂ ምክንያት አለ ብዬ አምናለሁ። እሱን የምንታገል ኃይሎች እኔን ጨምሮ ትግራይም ውስጥ እንኑር፣ በሌላው የኢትዮጵያም አካባቢ እንኑር፣ ተጨባጭ የሆነ በቂ ምክንያት አለ ቲፒኤልኤፍን ለመታገል ለመቃወም። እሱን ማድረግ አለብን ብዬ ነው የማምነው። እሱን በማድረግ አንድንም ሰው ተሳስቷል ብዬ አላቅም ልልም አልችልም ምክንያቱም እኔም ራሴ ቲፒኤልኤፍን የምታገል ሰው ነኝ የወጣትነት እድሜን የሚያጠፋው ቲፒኤልኤፍን በመታገል ቲፒኤልኤፍን ማጥፋት የሚለው ግን ለእኔ አውዳሚ የፖለቲካ አመለካከት ነው ተገቢ አይደለም ስህተት ነው እስካሁንም ለብዙ ስህተት ዳርጎናል ወደፊትም ለብዙ ጥፋት ያጋልጠናል የሚል እምነት ነው ያለኝ በመብት ደረጃ ይህን መብታቸው ማመን መጥፋት አለበት ብለው አይጠቅምም ብዬ ግን አምናለሁ የተሳሳተ አመለካከት ነው ብዬም አምናለሁ ካለፉት ውድቀቶች፣ ችግሮች አለመማር ነው ብዬ ግን አምናለሁ። ይህን ነው የምለው። ከዛ ውጭ ሁለተኛው ምን ነበር ጥያቄ ረዳ ለምን እነዚህ እንደሚለው አውቃለሁ፣ ግን እዚህ መግለጽ አልፈልግም። ለምን አልጠቀስከውም አልከኝም። እኔ ብዙ ጊዜ ኀይለቃላትን ላለመናገር እመርጣለሁ። አንዳንድ ጊዜ በፖለቲካ የምታምንበትን ሁሉ እና የምታውቀውን ሁሉ አትናገር። ስለዚህ ከፈት አድርገህ ለአንባቢ የራሱን ግምት እንዲሰጥ ትተውለታለህ። አንዳንድ ጊዜ ጽሁፍን ደሞ ውበት እንዲኖረው የሚያደርገው እንዲህ አይነት አገላለጽ ይመስለኛል። ወደ ኒቲ ግሪቲ ውንሄድ እና ቅድም ክፍል አንድ ውይይት ላይ ስንሄድ የዚህ ጽሁፍ ርዕስ የሆነው ራሱ ዋናው ማጠንጠኛ የመጨረሻው መጨረሻ ላይ እየደረስን ይመስለኛል ብለህ ነው ያስቀመቅከውና መንደርደሪያውም እሱ ነው። ከዛ ምንድንወጣ ነው የመፍትሄ አቅጣጫም ያስቀመጥኩ ጥሪ የሚያቀርብኩ እያንዳንዱ ባለድርሻ አካላት የመጀመሪያው መጨረሻ የተጀመረው የብሔር ፖለቲካ አሸንፎ ሲወጣ ነው ብላል። ቃል በቃል ነው ኮት ማ ቅድም ያወራ ነው። ይሄንን ደግሞ ያደረገው አንዱ ህወሓት ነው። አንዱ ያልኩት አንዱ በዋናነትም እድሉን ሲያገኝ የተከለው ህወሓት ነው። ዛሬም የቀየረው ነገር የለም እና ይሄ ህወሓትን ለመታገልም አምርሮም ለመቃወምም ለመጥላት የሚለውን ኮቴሽኑ ስናስቀምጥና ፖለቲካዊ ስላልሆነ መጥላት በቂ ምክንያት አይደለም ወይ? የራሱ አንተ ራሱ በተጠቀምከው ለምን ትደግመዋለህ? በቂ ምክንያት እኮ አለ አልኩ አይደል? አለ ባልኩበት ሰዓት ግን ተገቢ ነው አልኳ። ቅድም ተሳስተዋል ም እላለሁ። ስለጨመርክበት እኮ ነው ለምን ይሳሳት አሉ። እኔ ራሴ ነገር ነገር ህወሓትን ለመቃወም፣ ለመታገል፣ ከዛም አልፎ ለመጥላት ጥላቻ ጥቅም ካለው እኔ ይጠቅማል ብዬ አላምንም። ለመጥላት በቂ ምክንያት አለ አልኩ በቂ አይደለም ሞይ ግን ተገቢ አይደለም ብዬ አምናለሁ አልክ እኮ ኳሊፋ ያደረግ ተሳስተዋልን ብዬ አምናለሁ ስላልክ ነውይ ያ ተገቢ የሚሆነው ለመቃወም ተገቢ ነው አልክ እኮ ለመተቼት ተገቢ ነው ለመታገል ህወሓትን ተገቢ ነው አልክ የእኔ ችግር ያለው ለማጥፋት ስትል ነው ለማጥፋት ግን ቤተፋስ ነው ያልኩት እኮ እሱን ኤክስቴንሽን ወስዳል ስትታገለው የነበረው ፓርቲ ቤተፋ ምን ምንጨነቃል ይጨንቀኛል እንደሱ በቁንጽል አይደለም እኔ ፖለቲካን ማየው ቅድም ምን አልክ ይህ አይነቱ የብሔር ፖለቲካ በኢትዮጵያ ውስጥ አሸናፊ እንዲሆን የበላይ እንዲሆን ካደረጉ ኃይሎች ውስጥ አንዱ ነው አልክ አደለም ብቸኛ ግን አደለም ስለዚህ አንዳምጠኝ አንዱ ነው አልክ ብቸኛ ግን አደለም ምናልባትም የበላይ በጣም የተከለው ብቸኛ አደለም ይሄን አመለካከት ይሄን ድርጊት የሚጋሩ ሌሎች ኃይሎች አሉ ለምሳሌ ከነዚህ ኃይሎች ውስጥ አንዱ መንግስት ነው ወይም ብልጽግና ፓርቲ ነው፣ ሁሉንም የሀገሪቱን ክልሎች ከትግራይ ውጭ እያስተዳደረ ያለ። ስለዚህ አንድን ፓርቲ ለማጥፋት ይሄ ምክንያትም ይሆን ከሆነ ሁሉም ፓርቲዎች መጥፋት አለባቸው ማለት ነው። አያስኬድም። ይህም ሁሉ አጥፍተን ማንን ሊዘን ልንቀጥል ነው? የት ልንደርስ ነው? ይቻላልስ ይህን ማድረግ ተገቢስ ነው? ከዋናውን ነው ምጀምረው ስትራቴጂካሊ ብትጠይቀኝ ከዋናው ጀምረን ወደ ቅርንጫፍ ሚሄድ ቀጥሉበት። በፊትም ተሞክሯል። ህውሀትን ለማጥፋት ተብሎ ጦርነት ተካሄዶ በሚሊዮን የሚያልቅ ህዝብ አልቋል። ህውሀት አልጠፋም። አገሪቱ ወደ አዘቅት ነው የገባችው። ያዋጣል የምትሉ ሀይሎች ካላችሁ ቀጥሉበት። ራሱ በራሱ እያጠፋ እኮ ነው ያለው። ራሱንም በራሱ እያጠፋ ነው ያለው እ ሰው ዛው ላይ ነው ቅርካሪ ራሱ በራሱ እያጠፋ ለራሱ ሰውነት እውነቱን ለመናገር ህውሀት ተዳክመው ሚና የለሽ እንዳይሆን እንዳውም እያደረግን ያለ ነው እኛ ነን። ጥላቻችን ከገደብ ያለፈ ስለሆነ በተለየ ሁኔታ ኢትዮጵያ ውስጥ እሱ ቢጠፋ የሀገሪቱ ችግር በኖ እንደሚጠፋ አድርገን አስበን ስለምንረባረብ ነው ጠንካራ ያደረግነው። እልክ ውስጥ ገብቶ ሰርቫይቭ እንዲያደርግ ያደረግነው እኛ ነን። በራሱ ታሪካዊ ሂደት ሊጠፋ ይችላል። ያ ምንም ችግር የለውም ሊጠፋ ይችላል። እኛ ግን ከሌሎች የፖለቲካ ኃይሎች ሁሉ ለይተን እሱን ለማጥፋት የምናደርገው ጥረት ተገቢ አይደለም። ለትግራይ ህዝብም የሚያስተላልፈው መልእክት ተገቢ አይደለም። ቅድም እንዳልኩት ቃሉን ልጠቀመው አልፈልግም። እንዲህ አይነት አመለካከት አስፈላጊ አመለካከት አይደለም፣ ጤናማ አመለካከት አይደለም። መቆም ነው ያለበት። አይ ከህዝቡ ጋር ለምን ነው የምናገናኘው? ቅድም እየለየን እንየው ብለናል። እንደ ፓርቲ ብቻ የምታየው ትግራይን አሁን በበላይነት እያስተዳደረ ያለው የቲፒኤልኤፍ አመራር ነው። ስለዚህ ከትግራይ ህዝብ ጋር ቀጥታ የተገናኘ ነው፣ በተጓዳኝ በተዘዋዋሪ አይደለም ይገናኛል። የትግራይ ህዝብ የህልውና ፈተና ውስጥ ገባሁ ብሎ ሲያስብ እና ሁለት ዓመት ጦርነት ሲያካሄድ ጦርነቱን የመራው ማለት ነው ቲፒኤልኤፍ ነው። ይሄን እውቅና ሰጥቶ እኮ ነው መንግስት ከቲፒኤልኤፍ ጋር የተደራደረው። እና ለምንድን ነው ከትግራይ ህዝብ ጋር የማይገናኘ ነው የማይገናኘው? በአየር ላይ ነው ያለው ከህዝብ ጋር እኮ ነው ያለው። ከህዝብ ሁሉ እና ጋር ነው ያልኩህ፣ ኳሊፋይ ማለት ከህዝብ ሁሉ እና ጋር አሁን ባለው ተጨባጭ ሁኔታ ይገናኛል። ለምን ካልከኝ አንዱ ተጠያቂ ራሱ ህወሓት አድርጌ ላቀርብልህ እችላለሁ። አሁን ባለው የትግራይ ተጨባጭ ሁኔታ ቲፒኤልኤፍ ትግራይ ውስጥ ያለው ማህበራዊ መሰረት ቀለል ማህበራዊ መሰረት አይደለም። ከሌሎቹ ፓርቲዎች ሁሉ የበለጠ ማህበራዊ መሰረት አለ። ይሄ እንዲሆን ማን አደረገ ካልከኝ አንዱ ተጠያቂ ቲፒኤልኤፍ ነው ራሱ አምባገነን በመሆኑ ለሌሎች እድል ባለመክፈቱ ይሄን መቃወም አለብን፣ መተቸት አለብን፣ መታገል አለብን እንዲቀየር። ቲፒልፍ መጥፋት አለበት የሚለው ግን በተለይ ደግሞ ብልጽግና የሚባል አገዛዝ በስልጣን ላይ ባለበት ሁኔታ፣ ኦህዴድ በስልጣን ላይ ባለበት ሁኔታ፣ በአዴን በስልጣን ላይ ባለበት ሁኔታ፣ በተለየ ሁኔታ ህወሓት እንዲጠፋ መረባረብ በተለይ አሁን የፌዴራል መንግስትነቱን ካጣ በኋላ የአንድ ክልል ፓርቲ ከሆነ በኋላ ለራሱ ህልውና ለማስጠበቅ እየተፍጨረጨረ ባለበት ሁኔታ በየቀኑ ህይወታችንን የሚወስን መንግስት አራት ኪሎ ተቀምጦ እያለ ህውሀት ላይ የምንረባረብ ከሆነ ራሳችን መጠየቅ አለብን። እኔ ጤነኛ አመለካከት ነው ይሄ አላም ነው። እኔ በየቀኑ ያለኝን ህይወት የሚወስነው አሁን ህውሃት አይደለም። ብልጽግና ፓርቲ ነው። ከህግ ውጭ የሚያስረኝ ብልጽግና ፓርቲ ነው። አሁን አስሮ ከህግ ውጭ እስር ቤት የሚያቆየኝ ብልጽግና ፓርቲ ነው። ከእስር ተፈትቼ ወደ ከሀገር ውጭ እንዳልወጣና እንዳልታከም የሚከለክለኝ ብልጽግና ነው። ወደ አገሬ እንዳልመለስ የሚከለክለኝ ብልጽግና ነው። እያንዳንዱ ህይወታችንን አሁን የሚወስነው ማንም አይደለም፣ ፌደራል መንግስቱን የተቆጣጠረው ብልጽግና መንግስት ነው። ህውሀት አሁን ለራሱ ህልውና የሚፍጨርጭር አካል። የሚገርም ነው፣ መንግስት እሱ ይመስላል አሁን አብዛኞቻችን። የምንረባረበው ቲፔላይፍ መጥፋት አለበት ቋምጠናል። ሰርቲፊኬቱ ተሰርዞ ህውሀት ከመድረገዝ ጠፋ የሚል ዜና ለመስማት ብዙዎች ቋምጠዋል። ትልቅ ድል መስሎ ነው የሚታያቸው ቲፒኤልኤፍ ከኢትዮጵያ ፖለቲካ ሲወጣ የኢትዮጵያ ችግር የሚፈታ ቢሆን ኖሮ ብልጽግና አሁን ዲሞክራት መንግስት ሆኖ ይቀጥል ነበር። ሰባት ዓመት አየነው። ከብልጽግና ፓርቲ ቲፒኤልኤፍ ተለይቶ ብልጽግና የባሰ ህውሃት ሆኖ ነው የቀጠለው። የባሰ አፋኝና አረመኔ ሆኖ ነው የቀጠለው። እውነቱን እንነጋገር ከተባለ አሁን ባለው ተጨባጭ ሁኔታ መጥፎን ነገር እናነጻጽር ከተባለ ከሌላው የኢትዮጵያ ክፍል የተሻለው የትግራይ ነጻነት ተቃውመህ መዋል ማድረግ ትችላለህ። እዛም ትችላለህ። ሌላው ኢትዮጵያ ትችላል። በምን መመዘኛ ነው አሁን ልክ ይቺ አገር በዲሞክራሲ መንግስት እንደምትመዋትም ወዶ ሁኔታው አስገድዶት ኢምፖስት ተደርጎበት ነው እንጂ ህወሓት ዲሞክራት ሆኖ ወዶ ፈቅዶ ያደረገው ጉዳይ በፍላጎት እሽቶ በፍላጎት ከክፉ ነገሮችን መምረጥ ካለብን ክፉ ነገሮችን መጥፎ ነገሮችን ማነፃፀር ካለብን ከብልጽግና ቲፒኤልኤፍ ይሻላል። አሁን ተጭኖበት ነው ነው ያልኩ ትግራይ ክልል ላይ ውጤቱን ነው እያወራ ያለው እንጂ ተጭኖበት እንጂ ፈልጎ መርጦ የሚዲያ ነፃነትን የምናገር አድርጎ አይደለም። ህወሓት የሚባለው ድርጅት አምባገነን ነው፣ ኢንሄረንትሊ በዲሞክራሲ ማያምን ነው ብዬ ከተናገርኩና ይህን አስተሳሰብ ይዤ መታገል ከጀመርኩ አስርት ዓመታት አልፈውኛል። አቋሜ ነው ይሄ ግልጽ የሆነ አቋሜ ነው። ህውሓትን ነው ስታገል ያረጀሁት ነው፣ አሁንም እታገለዋለሁ። አስተሳሰቡ በኢትዮጵያ የተተከለው አስተሳሰብ የህውሓትም አስተሳሰብ ነው፣ እሱ ብቻ ያመጣው ነው ብዬ አላምንም። ከ1960ዎቹ የተማሪዎች እንቅስቃሴ ጀምሮ እየተንከባለለ እየተጠራቀመ የመጣ ችግር ነው። ህውሀት በዛ ውስጥ አንድ ተጠያቂ ነው፣ በሀያ ሰባት ዓመቱ ስርዓት ደግሞ ዋና ተጠያቂ። ስታገለው ነው ይኖርኩት፣ ይሄን አስተሳሰብ ወደፊት የምታገለዋለሁ። ህውሃትን መታገለን ይሄ ነው ከምድረ ገጽ ይጥፋ ማለት ግን ቃሉ ልናገረው የምጠየፈውን አመለካከት ማራመድ ነው። የእሱ ተጋሪ መሆን አልፈልግም በ